የሳራን ኮንድ ነግሬ ያለውን የሄደችበት አንግል አንተ ስሟ ሳይጠራ ለምን አቤት አለች ነው ውሸት። አቤት ያለችበትን ምክንያት ደግሞ ነግሬ ያለውን ብዙ ብራንች ያለው ተብሏል። ኤቭሪቲንግ ወደ ሳራ ነው የሚያመራው። ፕላስ ኮመንታተሮች ሳራ ሀበሻ ነች እያሉ ሲሉ ስለነበረ ያንን ራሷን ዲፌንድ ለማድረግ ወዳጅም አድናቂም ተከታይም አንቺ ነሽ ወይ ለምን አትናገሪም ስላሏት፣ ወታለች ልታብራራ እሷ አለምኗል። እናንተ ተናግራችኋል። እኔ በበኩሌ የተሰማኝን ስሜት ተናግር ያለው ሳራን በማውቃት ልክ የወደቀ አንስታ ቪዛ የምታሰራ አገር መግባት ያለበት የታመመ አስታክ አሳክማ ወደ አገር የምትሸኝ የታሰረ የምትጠይቅ ሴት ነች። በኖርኩት በገባኝ ልክ ነው ለሳራ ይቆምኩት። ይሄን አታደርግም ስልክ ደግሞ ኖሬ ስለማውቃት ነምልክ እዮላ እናት አባት ልጅ ይሳደባል ሚኝ አይቸግ ስለማላክ ኖ ጌታቸዋል ግን እናት አባት አይሳደብም ብዬ ቆምልሃል ስ ማለት ሴም ቲንግ ማለት ነው። እዮዳም ጉቺ ሃይማኖት ትሳደባለች፣ ቅድም ብለዋል፣ ብሔር ትሳደባለች እንዲህ ነች ቢሉ ሰምታይ ስለማታቅ ትቆምልኛለህ ልክ በዛው ልክ ነው ለሳራ የቆምኩት። በቪዲዮ ነው የምናገሻችን ናች። ወደኋላ ሂጅ። አሁን ጉቺ ሰዋ ትራገጣለች ትራገማለች። ደግሞ ጆከር ጆከር አንድ አምጥኝ አንዴ ፕሊስ ጆከር፣ አንተ በዚህ ጉዳይ ላይ ብዙ ጊዜ ፍትሃዊ መሆን አለብህ አለ። ለምሳሌ አንድ ሰው አንድ ሰው አንድ ሰው በደለ ሲባል በደለ ሲባል ጆከር ታውቃለህ፣ እኔ ቤት ታውቃለህ፣ ምን አይነት ምን እንደት እንደምናራምድ ኢቭን የራሴ ጓደኞች ቢሆንም መረጃና ማስረጃ 100% ኮንክሉሽን ካልሆነ አንበይንም። አልበይን እዚህ ጋር የተደረገው ግን እናንተ ሰብስባችሁ እየረገማችሁ እየሰደባችሁ እያስፈራራችሁ እየጫዋችሁ ይዛችኋል እኮ ነው የሚልሽ ጉችዬ እሺ አንተ አሁን እያልክ ያለከው ፍትሃዊ አልነበረም ካልክ በእናትህ አንድ ጊዜ ልጨርስ ለአንዴና ለመጨረሻ ጊዜ ልንገርህ ሼዝ ደዋል ቪዲዮ ሰርታ ሀቢባ ቤት ገብታ መናገር እንደምትፈልግ ሀቡን የመረጠችው ተበዳይ ነኝ የምትለው ክለሰብ ነች ኦኬ ኖባዲ ሀቢባ ቤት አላላትም። ኢቨን የዛን ቀን ስናስመርጣት ብትፈልጊ ሳራ ራሷ ቤቷ ትክፈት፣ ብትፈልግ መሲ ትክፈት ስንላት፣ እኔ ራሴ አሳውቃችኋለሁ ማን ቤት። ቪዲዮም መቼ ነው የሰራችው? ቪዲዮም መቼ ነው የሰራችው? ጠዋት ላይ እልክልሃለሁ። ጠዋት ላይ ሀቢባ ቤት እገባለሁ ብላ የሰራችው ከእናንተ ጋር ካወራችሁ በኋላ ነው፣ ከእኛ ጋር ካወራችሁ በኋላ። እኛማ ስለዚህ ቡል ያረጋችኋታ

ማግኘት ስለምፈልግ ነው። በንግግር አምናለሁ። በሀሳብ ልዩነት አምናለሁ። መወያየት መነጋገር ካልቻላችሁ ውረን፣ ሰው ግራ አታስብም። ሌሊን ፊኒሽ ተናዶ ነው የወረደው። አይደለም አስገቢው መራስ የመጣበትም ጭጋሌላ እንትን የያዝን ነው የሚመስለው። እሱን ማስወር ምን ይመስላል? የሆነ ነገር ስለ የፈለገውን ነገር ይናገር። በሀሳብ ልዩነት እኮ ምንም ያንኑ ረገጣችኋት ልጅቷን። ልጅቷ እኮ ሀቢባ ቤት እኮ የመጣችው ምክንያት አላት እኮ ሀቢባ ቤት። እኔን ግን ሀቢባ ቤት የመጣችበት ምክንያት ልጅቷን ይዛ ልትመጣ አይደለም የሁሉንም ሞድሬተር አነሳለሁ። ራሱ ዮዳብን ለቲም ፊኒሽ። እኔ ልሸፍን የምፈልገው ነገር የለም። ለምንድን ነው ልክ ሊሸፈን የተፈለገ ነገር ያለ ይመስል የምታወርዱት? እሺ እኔ ለወጣ ነው። ቴንክ ዩ ቨርማች። ዩ ወልከም። እዚህ ጋር ልንሸፍን የምንፈልገው ምንም ነገር የለም። ትክክለኛውን ነገር ነው ነገር ማወቅ ያለበት ነገር እውነቱን ነው። ልጁ ዮዳ የሚሉት ሰውዬ ማወቅ ያለበት ነገር እውነቱን ነው። እውነቱ ማወቅ አለበት እኛ ሀይድ ልንደራረግ አንፈልግም ለማን ነው ለሳራ ማይታገዝላትም ዳቁ ጭሎ ለማን ነው ለሳራ የሚያገዘው እንዴ ይሄማ ፌር አይደለም እኮ እኛም ቢሆን አናግዝላትም ግን በህጉ መሰረት እኮ ነው ደገመው ከዚህ በፊትም ቪዲዮ እኔ ቤት ትምጣ ብሏል እኮ ማንም ቤት ከመምጣቷ በፊት ኦኬ ምን ብሎ ካድርጋችሁት ነው በጣም ነው የምታሳፍሩት። ግን ሞዴሬተሮች፣ ብሎክ አድርጋችሁት ከሆነ ታሳፍራላችሁ። እሱ ግን ትልቁን ትንሿን በእሷ ላይ ያለንን እምነታችን በማየት ይቅር እያለን በእድሜ ላይ እድሜ እየጨመረልን። ለምን ወደ እህቴ እንደመጡ አላውቅም። በእርስዎ ንግግር ቆም እያስብ በራሴ ማፈር ነው። ለማንኛውም ጎበዝ ያው ሳራ አልሀበሻን የሚያውቅ ያውቃታል። ሁላችንም ስለምናቃት ነው ይህንን የምንለው ሲቀጥል ያው እዮዳ መጥቶ ቢጨርስ መልካም ነው። የተደበቀም የሚሸፈንም ነገር የለም። በትክክለኛው መንገድ ወደ ሚዲያ ነው ከሚዲያ ወደ ሚዲያ ነው። ስለዚህ እሷም ስም መነሳት የለበትም። ምን ያህል ዱባይ ላይ ስራ ሰው እንደሆነች ታውቃላችሁ። ብዙ እርዳታ እንደምታደረግ ታውቃላችሁ። ከዛ አንጻር ነው ጀመር ያልገባኝ ነገር በጣም የሚገርመኝ ነገር አሩኖ ለምን ሰው በዚህ ልክ ብላይንድ መሆን እንደምትፈልጉ ባላቅም፣ እኔ በሀሳብ ልዩነት አምናለሁ። እኔ የተሰማኝ ስሜት አብርሃምን ሊሰማው ላይችል ይችላል። እኔ ላይሰማኝ ይችላል። የእሱ ስሜት ኖርማል ነው። ግን እዮዳ በዚህ ልክ ስላሰበ ያለውን ነገር ለመነጋገር ነው። ገባችሁ? ሳራን የሚያውቅ ቅርብ ጊዜ እንኳን ዲጄ ላይ አምጥታ የጣለችውን ልጅ በቤቷ ከፍታ ብር አሰባስባ የሚሆነውን ነገር አድርጋ፣ ሀቡም አግዛት እኛም ጨምረን አግዘናት፣ መሲብ ርጅስቶን እነ ፋሲካ ጨምረን ቪዛ ተሰርቶ መጥቶ እዚህ ጋር መመስከር የሚችል ልጅ ነው። ገባችሁ? እኛ እኮ በጣም የምትገርሙኝ ነገር ዚስ ዴይ ስማ፣ አዎ፣ እኔ በበኩል የ ተምሬያለሁ። አንድ እርዳታ ሲኖር በውስጥ የምንረዳው ነገር ቆምን ቢ በውስጥ መርዳታው የሚያሰድበን ምን አርጋችሁ ታውቃላችሁ ትላላችሁ። እኛ በውስጥ የምናደርገው እርዳታው ሚዲያ ላይ ከሚሆን ያላሸማቀቅናችሁ መስሎን ነው። ዛሬ በዚህ ልክ ሳራ ላይ ለመነሳት ምን እንዳበቃችሁ አላቅም። ምን አንዳንድ ኮመንታተሮች የሚሞቃት የሚበርዳት ሴት አይደለች ልኳን ጥጓን የምትታክ ሴት ነች። ለሳራ በመቆሜ አምፕራውድ። ይህን ነው የምነግራችሁ። ማንም ምንም የሚበል ድፍን ዱባይ ሰው አለፍበት ሰው ያለፈቃዱ አታስብ። ተቦልኮ ነው ፈልጌ ሂዶ ቤቱን ሁለተኛ ገባ መልሰው አወረዱት። ቤቱን ይዞ ከፍቷል ግን ማድረግ የልባችሁ ናውር ነው። እመችሽኔ አንቺ ሞዴሬተሪ አልፈልግም። እዚያን ነገር ጥሩ አይደለም፣ ተሳስታችኋል። እያሽቃበጠን የሚመስላችሁ ከሆነ ተሳስታችኋል። እኔ የምመክራችሁ ነገር ሂዱና በአካል ሳራ ለሀበሻን ሂዱና በአካል ቅረቧት እዩዋትና፣ ከዛ በኋላ እንደኛ መመስከት ትችላላችሁ። ያየነውን ነው እየመሰከርን ያለ ነው። ገባችሁ? ነገ እኮ ምንም የሰው ልጅ እውነታ ጠፋ ሊሆን ይችላል። ያንን ነገርም ሊመጣ ይችላል። ነገር ግን እስካሁን ባለችበት እኛ እስከምናውቀው ድረስ ይሄ ነው እውነታው። እንደ ማሽቃበጥ ምናምን አትዩት። በቃ ቀረቡ ይ መስክሩ፣ አለቀ። ለእውነት ቁሙ እንዴ። ማንም በጮኸ ቁጥር ትልቁንም ትንሹንም ማቅለል ጥሩ አይደለም። ይህንን ነው እኛ ያል ነው። መሳደብ ምንም ምንም መብታችሁ ነው። አብርሽ ልጅቷም እንግዲህ ጽፋልኛለች ብሏል። ምንድነው ስሙ አስፈራርተው ነው ብላለች ብሏል። አስፈራርተናትም ከሆነ ያው የእሱ ቤት ክፍት ነው እንግዲህ፣ እዮዳ ቤት ሄዳ የምትናገረው ልንሰማለን። ኢትስ ኦኬ። ያው የእሱ መነሻ ይሄ ነበረ። በዛ የተነሳ ነው ያወራ ነው። ኤኒዌይዝ፣ በዮዳ ቤት ደግሞ ገብታ ቁጭ እንትን ካለኮ ችግር የለም እኮ ማስረጃ ካለኮ እኛ ለእውነት ነው የምንቆመው እኮ ችግር የለም ነገም እኮ ለእውነት ነው እንጂ የምንቆመው። እዚጋ ለምንሸፋፍነው የምንደባብቀው ነገር የለም ከሰው ያው ኦፍ በማንኛውም በቃ፣ ለምን ተናደድሽ? ሊመጣልሽ ቪስቲ ሜሪ ምን አናደደሽ? የኛ በነፃ መብላት ምን አናደደ? ለምን ትናደጃለሽ? ለምን ተቃጠልሽ? የኛ በነፃ መብላት አንችን ለምን ያናደድሻል? ለምን ተናደድሽ? በጣም የቅርብ ወዳጆቿን ለዛ እኮ ነው፣ ስለበላሁ እኮ ነው። አልገባች ስለበላሁ እኮ ነው ያልኩትን። መልካምነቷ እኮ ነው ያስቸወኝ፣ ደግነቷ እጇን ስለማቅ እኮ ነው ያስቸወኝ። አንችን ምን አናደደሽ? ሜሪ ምን አቃጠለሽ? እኔ እኮ ሁሌ እኮ ፊት ለፊት እኮ ነው የምናገር። ምግብ ቸግሮናል? ምን አስባችሁ ነው? ሀቢባ ቤት ሀቢባ ቤት ያላችሁት እናንተ እኮ ነበራችኋል። ሰራ ቤት የነበርን እሷ ልጅቷ ፈልጋና ፈቅዳ ቪዲዮ የሰራችሁ ሀቢባ ቤት ይሆንልኝ ያለችው ልጅቷ ነች። በዛ ኮንቨርሴሽን ላይ የሀቢባ ጥፋት ምንድን ነው? አሁን እንዲህ ነው እንዲህ ነው አስፈራርታችኋታል ትላላችሁ። ምንድን ነው የሀቢባ ጥፋት? እንደውም እኔ በሆን ቸኩዬ የሬስቶራንቱ ባለቤት ማን ነው ብዬ ነው ቀጥታ የምናገረው አልኳችሁ። ሀቢባ ግን ስሟ ማን እንደሆነ መቼ መራት እንደገባች ምን ያህል ጊዜ እንደሰራች ፋይናል ነው የሬስቶራንቱን ስም የጠየቀቻት እኔ መሆን ነገርኳችሁ። ከፍቅሬም የሳራ ህቅም እንዲወጣ ከመፈለጌ እንደገባች የምጠይቃት ያውም ኔትወርክ የለም እየተባለ ያውም ልጅቷ የምትኖርበት ቦታ ስልክ አይሰራም እየተባለ ይቋረጥብኛል ስል ቶሎ ብዬ የምጠይቀው ሬስቶራንቱ ማን ነው ነበር። ጠይቃ ሀቅ አውጥታለች አለ። ምንድን ነው አሁን የተፈለገው? ፖይንቱ ምንድን ነው? ሀቢባም ተከፍሏት ነው እኔም ተከፍሎኝ ነው መሲም ብርጅስቶን ተከፍሏት ነው። ለምን ነው የሚከፈለንስ? እንዴ ተሙ እንጂ አሁንም ተበድግ ያለው ከሌት ትግባ እዮዳቤት እንሄዳለን አለን ውሎች ነው የበደላት ሰው ካለ እንደ ሚዲያ ሰው ስንተች ለምን ተቻችሁ? አትበሉ አትበሉ። ለምን ተቻችሁ? ኦፍኮርስ የሚዲያ ሰዎችን ስተት ስነኝ እንተቻለን። ዊያር ሂር እኮ ሚዲያ ላይ ያለ ነው እኮ ለዛ እንትናንትናንተቸ እንትናንተቸ ብላችሁ እኔ በጣም ነው የምትገርሙ። ኢትስ ኖርማል እኮ ነገ የሆነ ነገር ቢያጠፋ ልተች እችላለሁ አብርሃም ኖርማል ሚዲያ ላይ የተቀመጥነው ልንተች ነው ሌላ ነገር እኮ የለው የልጅቷ ፍትህ የተጓደለው እንዴት ነው እንግዲህ አላችሁ አሁን ኮመንት ስጽፉ ብዙዎቻችሁ አይቻችኋለሁ የቱ ጋር ፍትህ የተጓደለው ሀቢባን የመረጠችው ልጅቷ አለች እኛ አይደለን እኛማ ሳራ ቤት ብለን አልነበረ አብርሽ ሳራ ራሷ ቤቷን ትክፈት ስንላት አሳውቃችኋለሁ አለች ስታሳውቅ ቪዲዮ ሰራች ሀቢባ ቤት ብላ ተው ነው አንዳንዴ የማይደፈር አ ባይዘው ወይ ጉች በውስጥ መክሪያት ነበር። ተነጋግረን ነበር። የሚገርምሽ ነገር በቃ ምንም ይሁን ምንም ይሄ ሚዲያ ላንቺ አይሆንም ብያት ነበር ሳሪ። የሚገርምሽ ነገር ምንም በምንም ተአምር ሚዲያ ላይ እንዳትወጭ በቃ በፍጹም በምንም ተአምር በምን መስፈርት። እንደው በዚህ ጉዳይ ውስጥ እንደገባች አላውቅም። እንደው ጌታ እንደው በእውነት ስለማያቋት እኮ ነው፣ ለዛ ነው ስማዩሉ አላዳምጥ ላላቸዋት ነው እያልሽ የምትጽፊው ማለት ነው። ምንድን ነው የምናዳምጣት? በቃ ሳራ አይደለችም ማለት ሳራ አይደለችም። ዘኔክስስቴ ወዲያውኑ ካላያችሁ ልንገራችሁ፣ ስልካቸውን ተቀብለ ሀቢባ ዋትሳፕ ቮይስ ልካለች ለአጭበረም ጠሯች ሰዎች በነፃ አገለገለች ለተባለው ቦታ ምንድን ነው የምናዳምጣት? ምን እንድናዳምጣት ነው የፈለጋችሁት? ምንድነውኛ እንድናዳምጥላችሁ የፈለጋችሁት? አዩ ጋይ ሳር ኖርማል እናንተ ስትወዱ እንደ ግሪሳ እንደ ከብት ግርር ብላችሁ ተወዳላችሁ። የሆነ ስህተት ስታዩ ግርር ብላችሁ ተ እንጂ አወቃቀሳችሁ እንኳን ስነስርዓት የለውም። እኔ በጣም ነው የምትገርሙኝ። እዚህ ሚዲያ ላይ ስትወቅሱ እናት አይቀራችሁ፣ ልጅ አይቀራችሁ፣ ባል አይቀራችሁ፣ ኤክስ ላይፍ አይቀራችሁ፣ ያለፈ የህይወት ታሪክስ አይቀር ጨምራችሁ የምትሳደቡ ናችሁ። ስትወቅሱ እንኳን አወቃቀሳችሁ ተቀምጫለሽ። አያም ቲም ሳራ ሌሽ ማሌሽ ምን ታመጫለሽ? እና ቤት ና ንቶክተሽ ተጀመረ። እኔም ቲም ሳራ ማንሽ ምን ታመጫለሽ እና እያልኩሽ ነው። በልተሻል። እንክት አድርጌ ነው እንክብት አድርጌ አላሳየሁሽም እንዴ ለገና የተላከልኝን ምንም ያህል ኩንታልም ያህል ዳቦ ቄማውን አላሳየውሽም እንዴ? ማንሽ ምን ታመጫለሽ? እጇ ነው፣ ማዕረጓ ነው፣ ወጓ ነው፣ ልኳ ነው፣ ደግነቷ ነው። ለብዙ ሰው ደርሳለች። አያምትም ሰራ አለቀ። ብሬ የበላቻትን ደግሞ እንጠይቃለን። ሄደን አንገቷ ላይ ቆመን እሷንም እንጠይቃለን። ህግ ያለበት አገር ነው፣ አለቀ። ከዛ ውጭ ማንሽ ምንም አታመጭ። እንዲህ ስላላረቅሽ እኔ ሲጀምር ሆን ተብሎ ድራማ ታግዳ ልጅቷ መግባት የፈለገችው አቡ ጋር ነው መግባት የፈለግኩት ብትለን፣ አብርሃም እኔ ድምፅ ሆንሻል። አቡ ጋር ያው የሀቡ ስልክ የለኝም በስልክ ማውራት ሰው አይደለችም። የሪም አለች። ለሪም ደውዬ የኔንም ቢሆን ያለፈ የፍቅር ታሪክ ነግርሽ ብና እሱን ይዘሽ ትገቢ ያለሽ ታወሪ ያለሽ አፍቃሪ ነኝ ብለሽ አለቅ ትገቢ ያለሽ አቡየ አፍቃሪ ነኝ ታያታለሽ የኔን የፍቅር ታሪክ ታወሪ ነበረ። ያ ሁላ ድራማ አያስፈልግም ነበር። እኔ አለመሆኔ ንገሪልኝ ነው ያለችሽ። ሌላ ነገር ኳል አለችሽ። ማንነው ተናገሪ። ሬስቶራንቱ ስም አይደለም የተባልሽው። እኔ ያለመሆኔን ስትባይ እምቢ፣ አልሽው ሸዋሸዋ ነው የፈለግሽው፣ የሀቡን ደጅ መርገጥ ነው የፈለግሽው። ያው ሌላ ምንም ነገር የለውም። ታንቃችሁ ሙቱ፣ ምንም አታመጡ። አለቀ። ማንሽ ምን ታበጫች? እዚሁ ጋር ትንጫጭ ያለሽ እነግርሻለሁ፣ ልክሽ አለቅ። እና ይወንድኮች ቤቴን አንቋቁተሽ ምድረደን አቋቁት፣ ምንድነው ሁሚያስ ብላችሁ ምን ትፈልጋላችሁ? ልበሏት ነው እንዲያፈር ደቼ ብሉና ሳ ብርታ መጫ ሳራ አይደለችም አለቀ። እንደ እነዚህ አይውደዱ ነው። በምን ሞራል እሷን ለመናገር እንደሚበቁ አላውቅም። በገዛ እጇ እረዳለሁ ብላ ባገረስኩኝ ተነከስኩ፣ ሆኖ የሆነችው ሳራ ላበሻ በእውነት እንዴ! ባገረስኩ አውቶብስ ተራ አርፈ ተቀመጥሽ፣ ስነ ስርዓት እግዚአብሔርን፣ እረፍ፣ እረፍ። በማታውቀው ነገር ዝም ብለህ እንትን አትበል፣ እረፍ። ከዚህ በፊት ብዙ አልፌያለሁ፣ በዚህኛው ግን አላልፍክም፣ እረፍ። የማታቋት ሴት ክብሯን፣ ልኳን፣ ጥጓን ሳታቋት አትድፈሩ፣ አትድፈሩ፣ በቃ አትድፈሩ። በትክክል በትክክል፣ እረፍ። ይሄ ነው ትክክለኛ ለሐቅ፣ ለእውነት ለገባን መረጃ ካለሽ በውስጥ ላኪ፣ ልንሽ አናግርሻል። እንክብት አርገና አይበላ ነው። እንዴት ነው የማንበላው? እንኳን እሷ አገልግሏ ህዝብ ያስታርቃል። ሂዱ፣ እናንተም ሩሮ ሰውናት ብሉ። ሂዱ፣ ሂሳብ ተደብቀን ነው የምንከፍለው። ቱቢ ሆነስት እንደ እኔ ለከገባኝ እውነት ጋር ገመድ በአንገት ይቆማል። ለምን የእናቴ ልጅ ወንድሜ አይሆንም? የእናቴ ልጅ ወንድሜ ለምን አይሆንም? አለቀ። ቁርጠኛ ነኝ። ሁለት ወሮ ነው አብርሃም ለዛ ልጅ ቪዛ ከሰራችለት። ዲጄ ሊላ መጣችሁ እንዴ? አሁን ቅርብ ቀን እኮ ነው። አቢባ ቤት የተወሰነ ብር ተሰብስቦለት ከዛ ተጨማምሮ ቪዛ የተሰራ እሱን ሁላ ስታደርጋችሁ ቂጣችሁን ገልባችሁ ተነሳችሁ። ምድር ምቀኛ መሽቁቅ። ለዚህ እኮ ነው የማያልፍላችሁ። ምቀኝነታችሁ እኮ ነው የማያልፍላችሁ። እንዲሁ ስታኩት ኖራላችሁ፣ እድሜ ዘላለማችሁ የሰው እያያችሁ ክፉዎች

ትናንትን አታየውም እኮ ስትናገሩ ትናንትን እንትና እያላችሁትን ሰው እኮ ስትወቅሱ እንኳን ስነ ስርዓት አለ። አብርሽዬ ሽዬ ብዬ ያወራሁትን ሰውዬ ልናገረው ስል ሊሚት ሊኖረኝ ይገባል። ሬድ ላይ በሰጣችሁት ልክ ነው፣ ቤተሰብ አይመለከተውም። ትክክልማሙ እናንተ በጣም ባል ኮመንታተው። አረ በስመ አብ፣ ሰኒዬ ተይኝ እስኪ አንገበገቧት እንጂ እኔ አንገበግብሻ አለው አዳሚ አንጫጫሽ አለሁ እዚህ ኮመንት ላይ ግን ቆይ ጉቺ፣ ግን ቆይ እኛ እኛ ግን ምንድን ነው አጀንዳ ትጡተ ብለን ተረግመን አለ። ግን ስልክ ገባብሽ። ለማንኛውም ፍሬንዶች ከተለያየ ሀገር ያሉ እንደዚህ ሲያሟሙቁ መቀበል የለብንም። እኛ አረብ ሀገር ያለ ነው፣ እኛ እርስ በራስ መፍታት እንችላለን። ሲቀጥል ደግሞ ሁሉም ሰው የትኛውም አገር ያለ እረዳቸዋለሁ፣ ለእናንተ ቆማለሁ የሚል ሁሉ እኛን ሁልጊዜ አውርዶ ነው የሚያየን። አረብ ሀገር ያለውን ካስተዋላችሁ እመኑኝ፣ ሁልጊዜ በአወራርም ደረጃ እንኳን ሲያወሩን ዝቅ አድርገው ነው እያወሩን። እንትን የሚሉ የማንም ማዳመቂያ መሆን የለብንም። እመኑኝ፣ የማንም የሚዲያ ማዳመቂያ። እነሱ ሚዲያቸውን ከፍ የሚያደርጉት አረብ ሀገር ባሉ ነው። የሚንቁት ማንን ነው? እኛ ነው ነው የሚንቁት። መፍትሄ ሀሳብ እንኳን ይዘው አይመጡም። ይልቁንም እንደውም የምንደናቆርበትን፣ የምንጫጫህበትን ትልልቅ ሰዎችን እንዳናከብር የሚያደርጉንም እንዴ ከፋም ለማም እኮ ሳራ ለሀበሻ ሬስቶራንት እመኑኝ እኔ ተሳፍሬ ዱባይ የሄድኩ ጊዜ በአካል አይቻታለሁ፣ ስራዎቿን አይቻለሁ። በእውነት እውነቴን ነው ብላችሁ ከሚዲያው ውጪ እንደው አውቶ ኑ ውጡ እና ሚዲያ ላይ የተናገሩ ኑ ቢባሉ ስንት የረዳቻቸው፣ ስንት ከመሬት ያነሳቻቸው። ስደት ከባድ ነው። አረብ ሀገር ከባድ ነው። እንደምታቁት ማንም ከአረብ ሀገር ኖሮም ስለ አረብ ሀገር ምንም እንትኑም የሌለው መቶ ኑ አቅላችኋለሁ ይልሻል፣ መጥቶ ከዛ ሚዲያውን ያዳምቀል። እናንተ ደግሞ ኦ ብላችሁ እንትን ትላላችሁ። ገባችሁ? ስለዚህ እንንቃ ነው ምለሆነ፣ እንንቃ። ግድ የላችሁ ንቁ፣ ንቁ። ከፋም ለማም ሰራ ለበሻ ትጠቅማናለች እንጂ አትጎዳንም፣ እዛ አረብ ሀገር ላሉት ሲቀጥል፣ ማንም አረብ ሀገርን የማያውቁ ሁሉ መቶ እኔ አቀላሃለሁ ቢል አያውቁልንም። ኑሯችንን አያውቁትም እኮ። ላይፋችንን አያውቁትም እኮ። እዚህ ሚዲያ ላይ የሚወራውን ምትን የሚለውን የሚያውቁት እንደ ስለዚህ በዚህ አትመኑ። ግድ የለም መሳደብ የሚፈልግ ሲሳደብ ምንም የሚል የሚበል። ግን እውነታውን ግን ይሄ ነው። እውነታውን እየመረራችሁ ቢሆን ትውጡት አላችሁ። አረብ ሀገር ያለነው ነው የሚመለከተን ስለ አረብ ሀገር። ለምን ላይፉንም ኑሮውንም ስለምናውቀው እንተዋወቃለን፣ ውጣ ውረዱንም እናውቀዋለን። ምንም ቢመጣብን ከእጅ ለእጅ ተያያዝን ማለፍ እንችላለን። ስለዚህ ፕሊስ የማንም ሁል ጊዜ የማንም አዳማቂ ሆነን ማለፋችን ያሳዝነኛል። እውነቴን ነው ምላችሁ ሁልጊዜ ሰገጥ ያደርገው ያዩናል። እኛን በቃ ምንም አያመጡም ነው እኮ፣ ይሰድቡናል። የአረብ ሀገር እንደዚህ የአረብ ሀገር እንደዚህ ይሉናል። ከዛ መልሰው ደግሞ መድኃኒቴን ስላልወሰድኩ ነው ወይ ደግሞ ይቅርታ ብለው ይመጣሉ። እንደገና ፍስስ ብላችሁ እዛ ትሄዳላችሁ፣ ትረገጣላችሁ፣ ትመጣላችሁ። እኛ ደግሞ ተው እባካችሁ፣ የሚከበረውን አክብሩ። ግር ስለተባለ ግር አትበሉ ስትባሉ ደግሞ እኛን ለመውቀጥ ግን አንደኛ ናችሁ። እኛን ለመናገር አንደኛ። ኖ ኖ ኖ፣ እንደዛ መሆን የለበትም። እኛ ራስ በራስ ብንከባበር ማንም አውሮፓ የምንሰደድ አሜሪካ ማረብ ሀገር የምንሰደድ ያው ኢትዮጵያ አይነት አይመለከተው ማንም። ስለዚህ ስደት ስደት ነው፣ ማንም ዝቅ ከፍ ሊል አይችልም። እኛው ራሳችንን ራሳችንን እያዋረድን ያለ ነው። እንደነዚህ አይነቶቹን እናመጣለን፣ ሚዲያ ላይ አቀላሃለሁ ሲልሽ ታቀልኛለ አሁ ልክ ነው እሱ እዛም። እኔማ ኮን በአንድ ቪዲዮ እኮ እዛም ትክክል እዚህም ትክክል የሚል ህብረተሰብ ያለው ኢትዮጵያ ውስጥ ነው። ሌላ ምንም የለም እዚህም ትክክል ይልሃል፣ እዚያም ትክክል። የቱጋ ነው ስትለው የቱጋ ነበርኩ ይልሃል። አቆም እራሱ ደቃል ሳምንዬ እንደነሽ ተቀቢ ባለቤቱ የለች።